ላ ላ ሱሉሱ ለይል የሌ አንድ ሶስተኛ ቀረ ጊዜ ለሰማይ ዱንያ ይመጣል ብሏል ነቢያችን። እንግዲህ አመጣጡ በአላህ ስብሓነው ተዓላ የሚገባ የሆነ ነው እንጂ እንዴት ሰዎች እንዴት ነው ተብሎ ከፊያ ውስጥ መግባትም አያስፈልግም። ሌላ ምሳሌ አስማው ሲፋት አላህ ስብሓነው ተዓላ ዓርሽ ላይ መሆኑን ይመስል ኢማም ማሊክ ራሕመቱላህ እንዳሉት አልኢስቲዋኡ ማዕሉም ወልከይፉ መጅሁል ይላሉ። አላህ ስብሓነው ተዓላ ዓርሽ ላይ መሆኑ ግልጽ ነው። ከይፍያ ሄኖ ማለት ይሄ ደሞ አያስፈልግም። አላህ Subhanahu Wa Ta'ala እሱ በሚፈልገው መልኩ እንዲሆነ ይህንን ማስቀመጥ ነው። አርህማን ወአርሽ አላህ የሚገባ የሆነን አላህ አርሽ ላይ መሆኑን ይህንን ይህም ሰዎች ላይ ነገር በግርጽ የተናገሩት ይሁን አላህ ግልጽ በሆነ ቋንቋ ይህን የወረደውን መመሪያ መተግበር ነው እንጂ እንዲህ አይነት ነገር ላይ ሰዎች ንትርክና ጭቅጭቅ ውስጥ መግባት አያስፈልግም።